አይን እኮ ተፈጥሮአን አታውቅ። ይሄው ከላይ ነጭ ነው። አዎ፣ ውስጡ የሆነ የሚያቃጥል ነገር አለው። ስለዚህ ችግር አለበት ማለት ነው። አይ እኮ አንብቤዋለሁ፣ ጮኬ አላነበርኩት። እንግሊዘኛ ላይ ግን የሚለውን አልጻፍክም እኮ እዚህ ጋ እንግሊዘኛ ላይ ግን አንብቤዋለሁ እናሺ አይኔ ተፈጥሮ ነው ግን የሆነ እረፍት ያስፈልገዋል። በጊዜ እየተኛው እራሱን ቅልፍ እየጨረስኩ አይደለም። ይሄን ሰሞን ትናንት እስከ ስምንት ሰዓት ከስምንት ሰዓት በላይ ራስ ተኝቼ በቃ መተኛ ትፈልጋለሁ። ሰውይ ስለሆንኩ ነው መሰለኝ እንጃ፣ ምን አውቃለሁ። ስልክ እናበዛለን? እረፍ ትሰጣለሽ። ምክር ሰሚ ነኝ እሰማለሁ። እሺ አይኔ ሁሌም እንደዚህ ነው። ሁሉም ሰው ያስፈራዋል እኮ አይኔ። መነጽር ግዢ ይመነጽር ግዢ ወይ ነዱ ይቀራል። መብሬ እኔ ምለው አዲሴ ሊንኩ ተልኮልሻል እኮ ያመጣሹ አይኔ ተፈጥሯ ነች። ከብዬ ሁለት ፐርሰንት ብሏል ስልኩዬ ራሱ ማለት ነው። እና ቻው ልበል፣ ቻው ሁለት ፐርሰንት ስለሆነ ቻርጅም ላርገው። ና ሩሆ ማጋ እዛ ገብተናል። ማለቴ ሌላ ቤት የሚያስለፈልፍህ እንደኛ መላሱን ወጥሮ ከሌለ ማለት ነው። እና እዛ ገብተናል። አዎ እዛና ልንዘጋ ነው። አድማጭ ተመልካቾቻችን ከልብ አድርገን እናመሰግናለን። በእውነቱ ከልብ አድርገን ሸረኛን መቀኛን በገደል ክተተው። ወይኔ አናዳችን እና ደህና ሞ በለኝ እየስማ ከነበረ ሎ ከሚልብን በፊት እሺ፣ ልንክስ መጣ አያስመጣም! እና ልዝጋው እሺ። ስምንት ደቂቃ ሁለ ሦስት ደቂቃ ልቆይና አዘጋዋለሁ። አረ እንጃ እምቢ አለ ስልኩ፣ አስቸግሮኛል። ለምን እንደሆነ አላውቅም። ይሄ ስልክ አንድ ቀለታ ራስ ነበረ። እየታዘዘ አይደለም፣ ቻርጅ ላይ መጠቀሚያ ችግር ብቻዬን ያደርገው። እኔ እኮ እየጠበኩሽ ነው፣ ግን እያየሁት ነው። ሊንክ አውጥቼ አለው፣ ግን ኔክስት የሚለውን አለካልኝ። ሲወጣ ወደ ቴሌግራም ሲመጣ እና ከባድ ነው፣ ከባድ ነው በእውነት አምስት ደቂቃ ሆኖኛል። እሺ የከፍተዋል፣ እንደዛማ ይሆናል